ሰበር አሳዛኝ ዜና እቺ የምታይዋትታቸውን ከአምስተኛ ፎቅ ራስዋን እንግዲህ ጥላ አጥፍታለች ማለት ነው። እጅግ በጣም ያሳዝናል። የፈለገ ቢከፋ፣ የፈለገ ቢጨንቅ፣ የፈለገ ሰላም የሚነሳ ነገር ቢኖር እንኳን ራስን ማጥፋት መቼም መፍትሔ ሆኖ መቼም ሰላም ሰጥቶ አያውቅም። ዋናው የሞተች ብቻ ሳይሆን በህይወት እንኳን የሚኖሩ ቤተሰብ እጅግ ሰብር የሚያጡበት እንደዚሁም ደግሞ በጭራሽ በቃ ማመን ያቀታቸዋል አንዳንዴ የእኛ መኖር ሰላም ለሚሰጣቸው የእኛ በህይወት መኖር ደግሞ ደስታ ለሚሰጣቸው ሰዎች ብለን እንኳን መኖር አለብን። እናት አባት፣ ልጆች ሊሆን ይችላል፣ የምንወዳቸው ሊሆን ይችላል። እጅግ በጣም ያሳዝናል። የኦሮምኛ ሙዚቃ አቀንቃኝ የሆነ ዘፋኝ የእሱ እንግዲህ ያው እጮኛ ወይም ደግሞ በቅርቡ ሊሞሸሩ እንደነበረ አብረው እየኖሩ እንደነበረ የተነገረላት እህታችን ናት። እንግዲህ ያው በጣም ወጣት ናት። ገና ልጅ ናት። ቲክቶክ ላይም ብዙ ቪዲዮዎች ትሰራለች፣ በብዛት በሱ ሙዚቃም ትሰራለች። ነገር ግን ያው ራሷን ከአምስተኛ ፎቅ ጥላ አጥፍታለች። ራሷም ይሁን ሌላም ሰው ገፍትረዋት ይሁን እንግዲህ ትክክለኛ መረጃው ያው የወጣ ነገር የለም ማለት ነው። በእርግጥ ለጊዜው ያው ተይዘዋል ባለቤቷ ወይም ፍቅረኛዋ ለ በጥርጣሬ ወይም ደግሞ ያው ለማጣራት ነገር ግን መጨረሻው ገና አልታወቀም ማለት ነው። ያም ሆነ ይህ ግን በአጠቃላይ የሰው ልጅ ራሱ ማጥፋት መፍትሄ ሆኖ አያውቅም፣ ሊሆንም አይችልም። ምክንያቱም አንድ ሰው ራሱን ሲያጠፋ አንደኛ ነገር ቤተሰብ ራሱ ትዕግሥት ያጣል፣ ሰብር ያጣል በቃ ቤተሰብ ማመን ያቅተዋል። እውነት ነው ምላቸው። ይሄ ድንገተኛ ሞት በጣም ከባድ ነው። አንድ ሰው ታሞ ምን ብሎ አስታመማችሁት ምናምን መሞት እንኳን እውነት ነው፣ ይሄ ቀላል ነገር አይደለም። ግን ድንገት የሆነ የሆነ ደቂቃ ያወራችሁት ሰው ወይም ደግሞ ትላንትና ያያችሁት ሰው ዛሬ ሞተ ሲባል መቀበል እኔ እንጃ፣ የሚወድ ወይም ደግሞ የወለድ እናት አባት ይቅርና እኔ እንጃ ጠላት ራሱ ያስተነግጠዋል ማለት ነው። በብዛት ራስ ማጥፋት በአሁኑ ሰዓት ትንሽ እንደው ጠፍቶ ነበር ማለት ይቻላል። የሆነ ሰዓት ላይ ፋሽን ሆኖ በጭንቀት ወይም ደግሞ ውስጧን ሰላም የሚነሳት ነገር ማድረግ ተደርጎባትም ሊሆን ይችላል፣ ወይም አንዳንዴ ስራ በማጣት ሊሆን ይችላል። ብቻ በብዙ ነገር ወጣቶች ራስን ማጥፋት እንደት መፍትሄ አድርገው ይወስዱታል። ራስ ማጥፋት በምንም መልኩ መፍትሄ ሆኖ አያውቅም። የፈለገ ነገር ቢሆን ምድር ነው። በምድር ዛሬ ቢከፋ ነገ ደስተኛ መሆን ይቻላል። ዛሬ ቢታጣ ነገ ማግኘት ይቻላል። ዛሬ ወዳጅ ጓደኛ፣ ዘመድ፣ ቤተሰብ ቢርቅ ደግሞ ነገ ቤተሰብ ዘመድ ማፍራት ይኖራል። የጊዜ ጉዳይ ነው እንጂ በምድር ላይ ሁሉም ነገር ተለዋዋጭ ነው። እንግዲህ ይቺ ልጅ ደስተኛ ትመስላለች፣ ስትጫወት፣ ስትስቅ ስትታይ ምንም የጎደላት የሌለባት ሙሉ ደስተኛ ትመስላለች ነገር ግን የውስጧን አናውቅም። እውነት ራሷ ፈጥፍጣ ነው እውነት ራሷን ጥላ ነው ከዛ ፎቅ ህይወቷን ያረፈው? አንዳንዶቹ እርጉዝ ሁላ ነበር ይችላሉ። ወይስ ሰው ገፍትረዋት ነው? እጅግ በጣም የጥያቄ ምልክት ይፈጥራል። እውነት ነው ምላችሁ። አንዳንዴ ኮ ነፍሳችንም ያለ አግባብ ስናሰቃያት ያልሆነ ባልሆነ ነገርን አሰቃይተን ስንገለው የምንጠየቅበት የምንጠየቅበት የምንገባበትን ጀሃንም ማሰብ አለብን። እህቶች የተረጋጉ ከምትወዱት ከምታፈቁት ባለቤትን ብላችሁት እየኖራችሁ አለመግባባት መግባባት ካለ ሰላም የሚነሳ ነገር ካለ ምን አለበት በሰላማዊ መልኩ እኮ መለያየት ይቻላል። ወንዶችን ብትሆኑ ማለት ነው በማንኛውም መልኩ አብርሃት ያለችው እናት አባቷን ወንድም እህቶቿን ተለይታ ወደ አንተ ቤት ስትመጣ ስትኖር ቤተሰቦች ጥለዋት ወይ ጠልተዋት ሳይሆን እንግዲህ ለአንተ አማና በኃላፊነት ሰጥተውህ ነው ማለት ነው። በብዛት ወይ በባሏ ተገደለች ይባላል፣ በብዛት ራሷ አጠፋች። እንደዚ ብዙ አይነት ወሬ ነው ሀገራችን ላይ የሚሰማው። እናንተም በኃላፊነት ውሰዱ። አልተመቻቻችሁም፣ ደስተኛ አይደላችሁም፣ አትፈልጋትም። ትላንት አፍቅራት ነበር፣ ዛሬ ፍቅሯ ወጥቶ ልሃል ምን ምን አለ? በሰላም ቤተሰቦች ጋር መሸኘት መርቀው የሰጡት ቤተሰቦች ልጃቸው ተቀበለኛል፣ ተቀበሉኛ፣ አልፈልጋትም። ማንን ገደለው? እናንተም እህቶቼ አንድ የምትወዱት ወይም ደግሞ የምታፈቅሩት ወይም እንደዚሁ ታዋቂ ሊሆን ይችላል፣ እሱን አጥቶ መኖር አልችልም ብላችሁ ራሳችሁን አታጥፉ። እንዲህ ሰው ከቤተሰቦች እንኳን ተለያይቶ ይኖር የለም? እንዲህ ከልጅነት እድሜያችን ጀምረን ሀያ ወይም ደግሞ ሀያ አምስት ሰላሳ ቤት ከሆነን አግብተን ሊሆን ይችላል ይሄ ሁሉ አመት ከቤተሰብ ኖሮ መለያየት እንኳን ያልቆጨን አንድ ዓመት ሁለት አመት አብረ ነው ያልኖር፣ ነው ባል ከእሱ ተለይቼ መኖር አልችልም ብሎ ራስ ማጥፋት አንዳንድ ያሳደገም የወለደን ቤተሰብን ራሱ መካድ ይመስለኛል። እውነቴ ነው የምላቸው ፈጣሪ ስበትክክል አንድ ሰው ራስ ያጥፋለው ሲል ፈጣሪን እንደካደ ነው። በምድርም ላይ ቤተሰቦቹም ጭምር ማለት ነው። እና በጣም ነው የምታሳዝነው። ሁ ዚች ልጅ እናት በቃ ያለ እድሜዋ ተቀጨች። እኔን በቀየረችኝ፣ እንዴት እንደምታሳዝን እናት እዩ። ልጅቷ ግን እንደ ቀላል ራሱ አጥፍታ ሄዳለች። እና እህቶች ተው ተረጋጉ። እንደዚህ ራሳችሁን ያልሆነ ነገር ውስጥ አትክተቱ፣ የፈለገ ቢከፋችሁ